የቦረና የገዳ ሥርዓት ሰባ ሁለተኛው አባገዳ የስልጣን ርክክብ ባሬሮ ወረዳ ባርዳ በዳሳ ጂላ የፌደራል የክልልና ከኬንያ የተጋበዙ ከፍተኛ የመንግስት የስራ ኃላፊዎች በተገኙበት በደማቅ ሁኔታ ተካሂደዋል። በመድረኩ ንግግር ያደረጉት የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳም በኦሮሞ ህዝብ ውስጥ ያለውን ቱባ ባህልና ታሪክ ከመሰረቱ ለማጠናከር እንዲቻል ሰፊ ስራ እየተከናወነ መሆኑን ገልጸዋል። ርዕሰ መስተዳድሩ አክለውም ክልሉ የገጠመውን የባህል ስብራት ለመጠገንናም እየከሰሙ የነበሩ ባህሎችን ለማጠናከር የኦሮሞ ባህል ህዳሴ በሚል በልዩ ትኩረት እየተሰራ መሆኑን ገልጿል። የባህል ህዳሴው በትምህርትና በቴክኖሎጂ በኢኮኖሚ፣ በኪነ ጥበብ እንዲሁም በሌሎች ዘርፎች ባህልና ታሪክን በማስተሳሰር ጠንካራ ስርዓትን ለመገንባት የሚያስችል መሆኑንም ነው ርዕሰ መስተዳድሩ የገለጹት። አማ ገጌስኑ ጉን ገዳን ቶርባተም ይለምፋንኩን ገዳን ቶርባተም ይተኮፋን ወጋ ኢበ ቶርባፍ ጃተም ይሰደት የገጠመውን የባህል ስብራት ለመጠገንና እየከሰመው እየከሰሙ የነበሩ ባህሎችን ለማጠናከር የኦሮሞ ባህል ሕዳሴ በሚል በልዩ ትኩረት እየተሰራ ነው። ሰባ አንደኛው አባገዳ ኩራ ጃርሶ ኩራ ለሰባ ሁለተኛው አባገዳ ለጉዮ ብሩ ጉዮ የገዳ ስልጣን ርክክብ አድርገዋል። ይህ ገዳው የሰጣቸው የፍቅርና የሰላም መገለጫ ነው። የቦረና የገዳ ሥርዓትና በኦሮሞ ህዝብ ውስጥ ያለው ቱባ ባህልና ታሪክ ከመሠረቱ ለማጠናከር የክልሉ መንግስት ባህል ላይ አተኩሮ እየሰራ ነው። ህዝቡ ለዘመናት ባህልና ወጉን ጠብቆ ያቆየውን ስርዓት በማኅበራዊና በኢኮኖሚ አስተሳስሮ ለመጠቀም እንዲቻል የኦሮሞ ባህል ህዳሴ በሚል እየሰራን ነው። የባህል ህዳሴው በትምህርትና በቴክኖሎጂ በኢኮኖሚ፣ በአርትና በሌሎች ዘርፎች በባህልና ታሪክን በማስተሳሰር ጠንካራ ስርዓትን ለመገንባት የሚያስችል ነው። የቦረና ህዝብም የገዳውን ስርዓት ለዘመናት ጠብቆ እንዳቆየው መንግስት እየሰራ የሚገኝበትን የባህል ህዳሴ ከግብ ለማድረስ ሁሉም የበኩሉን እንዲወጣ ጥሪ አቅርበዋል። የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ ጀሚላ ሲም ቢሮም የገዳ ስርዓትን ትውልዱ እንዲማረውና ለዓለም እንዲተዋወቅ የክልሉ መንግስት በትኩረት እየሰራ መሆኑን ጠቅሰዋል። የገዳ ስርዓት በዘመናት የስልጣን ሂደት ራሱን እያደሰና ፈተናዎችን እያለፈ ባማረ መልኩ ለዚህ ደርሷል። ቦረና ገዳን ከትውልድ ትውልድ ተንከባክቦ ለዚህ አድርሷል። የገዳ ስርዓት ትውልድን እየገነባ የመጣ በመሆኑ ለወደፊቱም አምሮና ጎልብቶ ይቀጥላል። የገዳ ስርዓትን ትውልዱ እንዲማረውና ለዓለም እንዲተዋወቅ የክልሉ መንግስት በትኩረት እየሰራ ነው። የምስራቅ ቦረና ዋና አስተዳዳሪ አብድረዛቅ ሁሴን የህዝቡን ተጠቃሚነት ለማረጋገጥ በትኩረት እየተሰራ መሆኑንም በመድረኩ ገልጿል። አቦቲ ገዳ ተባሊፉት ከሱማ ኸኛ ወሊንዱምነ ታካካ ጩፋ። የቦረና ህዝብ የገዳ ስርዓት እሴቱን ጠብቆ ከትውልድ ወደ ትውልድ እንዲተላለፍ ያስቻለ ህዝብ ነው። በገዳው ስርዓት ሰባ ሁለተኛው አባ ገዳ ጉዩ ቦሩ ጉዩ የገዳውን ስርዓት እያስተዳደሩ ሰላምን በማስፈንና የህዝብ ለህዝብ ግንኙነቶችን ለማጠናከር አጠቃላይ የህዝቡ ተጠቃሚነት እንዲሰፋ ከዞኑ አስተዳደር ጋር በጋራ ለመስራት ጥሪ ያቀርባሉ። ህዝቡ ለዘመናት ባህልና ወጉን ጠብቆ ያቆየውን ሥርዓት በማህበራዊና በኢኮኖሚ አስተሳስሮ ለመጠቀም እንዲቻል በትኩረት እየተሰራ መሆኑን የተጠቀሰው በመድረኩ ሰባ አንደኛው አባገዳ ኩራ ጃርሶ ኩራ፣ የኦሮሚያ ክልል ከፍተኛ የመንግስት የሥራ ኃላፊዎች፣ ከኬንያ ከጌዲዮና ከተለያዩ አካባቢዎች የመጡ ተጋባዥ እንግዶች ተገኝተውበታል።